ራሴ ቤት መጥቶ የመኝታ ቤቴ አግኝቼው ጭራሽ እኔን አበዛኸው እያለ እኮ ነው እንጂ። ሰላም ሰላም፣ እንዴት ናችሁ ውድ ፋሚሊዎቼ? እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም ደግሞ በአዲስ ቪዲዮ መጥቻለሁ። እንደምታዩት ግቢያችን ውስጥ ነው ያለሁት እነ ሳሚ ቤት ውስጥ ይሄድ ብዬ አሰብኩኝ ዛሬ ያው ጠዋት ላይ ነው ያሰብኩትና ጠዋትም በጊዜ ከቤትም ስለማይወጣ ምናምን ባለፈው እንዳያችሁት ትንሽ ተቃይመን ነበር እና በዛ በዛ ጉዳይ ያው እስካሁን አላወራንም ከሳሚ ጋርም እና ገብቼ እስቲ ቅርታ ምናምን ልለው አስቤ ነው ሰፈሩ ድረስ የመጣሁት ቪዲዮ ላይ እንዳያችሁት ነው እንግዲህ መጠጥ እየጠጣ ምናምን ነበረ ፖስት ያደረኩት እና እሱ ነገር ትንሽ ቅር ብሎታል ሳሚ። እና እሱን ቅሬታውን ደግሞ እኔ በይቅርታ ለመፍታት እንግዲህ ወደ ቤት እየሄድኩኝ ነው። ይቅርታ እንደሚያደርግልኝ ተስፋ አደርጋለሁ። ያው አሪፍ ሰው ነው ሳሚ ማለት፣ ያው ይሄን ያክልም ነገሮችን የሚያካብድ ሰው አይደለም። ብዙ ጊዜ ማይቸዋለሁ። እና ገብቼ እስቲ ይቅርታ ለማለት ሞክራለሁ። ቤት ይሆናል ብዬ አስባለሁ። ገና ጠዋት ስለሆነ የትም ማሄድም ና ቤት ልግባና ይቅርታ እስቲ እና ፋሚሊ እንግዲህ አልነገርኩትም፣ እንደምመጣም አያውቅም። ዝም ብዬ ነው ሰተት ብዬ የምገባው ቤታቸው እና እንግዲህ እስኪ የሚፈጠረውን አብረን እናያለን። ፈርቻለሁ፣ ግን ያው ደግሞ ትንሽ ጓጓ እንዳይረብኝ ባለፈው ስላስደበርኩት እና እንግዲህ አብራችሁን ቆዩ። ዛሬ ሳሚን ቅርታ ብዬ መውጣት አለብን ፋሚሊ ወራር ብዬ ያስባለሁ እንግዲህ እንዴ፣ ሰላም ሳሚ፣ ካሜራ ይዤብሽ መጣሁ። እንግዲህ በጠዋት አ ሳሚን ፈልጌ ነበረ። አይ አልተደዋወልንም ከነገ ባለፈው ቪዲዮ ላይ የተሸለ እንደተጣላ ምናል እና በዛ በዛ ጉዳይ ያው ይቅርታ ለማለት ነበር የመጣሁት በጠዋት እንዲሁም አገኘዋለሁ ብዬ አስቤ ነበር እደውልለት ነበር ስልክ አይነሳልኝም ባለፈው ስላስቀየምኩ እና ዝም ብዬ የመጣሁት ራሱ ሰላም ነው እግዚአብሔር ይመስገን አሁን ነው የወጣሁት ቅርብ

ለአባወራ ቁጭ ያላፍቆቤት ቅርታዊ እንደሚያደርግልኝ ተስፋ አደርጋለሁ። ነው ግ እግሩ ላይ ማለት ነው። በእርግጥ አንዳንዴ ስታስቡት ያሳፍራል። የሰው ልጅ ፕራይቬሲ ምናምን የሚፈልገው ነገር አለ እንዲ ይደበቅለት እና እኔ ደግሞ እሱን ነገር አልጠበቅኩለትም እና ያለሁት ደህና ነች ብቻ እስቲ እንግዲህ ቅርታ ያደርግልኝ ተስፋ አደርጋለሁ እየጠበኩት ነው።

ምንደምሰራ ይቅርታ፣ ለለኮ ነው የመጣሁት ባለፈው ስላስከፋው ይቅርታ እንድታደርግልኝ ቤቱን እንዴት አውቀን የመጣው ነው እያልኩ ያለሁት እኮ። እና እኔ በሌለው በምን ይሠራ መጣ

ልክ ግሬን ሲጣ ሲወጣ ጠብቆ ምን ደምስራው አንተ እየሰራ የነበረ ባለፈው አ ባለፈው ሰክሬ ቪዲዮ ቀርጾ ለቀቀኝ ማለት ነው። ከዛ በኋላ አሁን ደግሞ እያለ ያለው ጭራሽሙ እኔ በሌለውበት ቤት መምጣት ጀመረ። ያው መኝታ ዘር እኔ አንድ ቀን አጠፋሁና አንቺ የወንድ ጋጋታ ማምጣት አለብሽ። በሌላው ቤትም ውጭ ላይ ማናገር አልችልም። አንቺንም ውጭ ላይ ማናገር ግዴታ፣ ቤት መተኛት፣ ከቤትም ደግሞ መኝታ ቤት መግባት ይጠበቅ

ሚስቲናኔ መሀል አት ጓንተ አንተን ግን በቃ ለኔ ምን የመጣስ፣ ከዚህ በፊት አንቺ ከሱ ጋር ትገናኝ ነበር ማወቅ ነው እንጂ መታየት ነው እንጂ ትገናኝ ነበር። በተለይ ደግሞ ከኔ ጋራ የለቀቀውን ቪዲዮ ካየሽ ወዲህ ነው እንጂ ይሄን ያክል ታጋለ

አትፍቻለሁ በቃ እሺ። ወደ ውስጥ ግቢ፣ እኔ በማናግረው መንገድ አናግረዋለሁ። እሱ አይደል አልመጣሁም፣ አልመጣም እኔ እሱማ ትቼ እንደው አድርጌው አልመጣም፣ ግን ማናገር ባለብኝ መንገድ አናግረዋለሁ። አንቺ ሳትሆን እንጂ ዞርሜ፣ ትንሽ ዞርሜ፣ ወደ ውስጥ ግቢ እሺ። አልመጣሁም አልኩሽ እኮ በቃ ማናገር ባለብኝ መንገድ እኔ አውቀ- አናግረዋለሁ። አለቅ። አዎ ቁጥበላ ነው።